ከብራችሁ የህብር ሬዲዮ አድማጮች እንደምናመሻችሁ። እንግዲህ ከጥቂት ቀናት በፊት በሱዳን የምትገኝ አንዲት ስደተኛ ኢትዮጵያዊት እዛው ሰሜን ሱዳን ባሉ ሽፍቶች ተጠልፋ መሰወሯ በአሜሪካ ድምፅ ሬዲዮ መዘገቡ ይታወሳል። ባለቤቷ ያንን ተማፅኖ ካቀረቡ ከአንድ ወር በኋላ ደግሞ እቺው ኢትዮጵያዊት በሲና በረሃ መገኘቷ ሰምተናል። በሲና በረሃ እንግዲህ የያዟት እነዚህ ሽፍቶች ለሌሎች ሰዎች አሳልፈው ሸጠዋታል። እነዚህ የገዟት ሰዎች ደግሞ ኩላሊቷንና ሌላ የሰውነት አካሏን እንደ ሌሎች ኢትዮጵያና ኤርትራውያን ሌሎች የአፍሪካ ዜጎች ሁሉ እየበለቱ ወደ ሌሎች ሀገሮች የሚሸጡበት ሁኔታ ነው ያለው። አሁን የዚችን ወይዘሮ ትዕግስት ገብሬ የአንድ ዓመት ከሰባት ወር ሕፃን ከሱዳን ስደተኛ ካምፕ ጥላ ነው የሄደችው። እንዲሁም የአስራ ሁለት ዓመት ልጅም አለቻት። ባለቤቷ በዛ ፕሮግራም ላይ ተማጽኖ ማቅረባቸው ይታወሳል። እሳቸውንም አጋጣሚውን ካገኘን አሁን ያለችበትን ሁኔታ በተመለከተ ለማቅረብ እንሞክራለን። ይህንን ታሪክ የሰሙ ኢትዮጵያውያን ግን እችን ወገናችንን ሕይወት መታደግ አለብን የሚል እንቅስቃሴ ጀምረዋል። ምክንያቱም ሽፍቶቹ እሷን ከመበለታችን በፊት የጠየቁት ገንዘብ አለ። ያ ገንዘብ ከተሰጣቸው እንደሚለቋት ገልጸዋል። ጉዳዩን አምነስቲ ኢንተርናሽናል ያውቀዋል። አምነስቲ ኢንተርናሽናል ሪፖርት ከማድረግ ውጭ የማደርገው ነገር የለኝም ማለቱን አረጋግጠናል። ይህን በተመለከተ እንቅስቃሴ የሚያደርጉ ኢትዮጵያውያን አሉ። ከነዚህ መካከል ወይዘሮ ሰብለ ደምሴ እና ወይዘሮ አዜብሮባ በሚኒሶታ ነዋሪ ናቸው። ይህን በተመለከተ ከቤተሰቧ ጋር ሱዳን ከሚገኙት ባለቤቷና ልጆቿ ጋር በመገናኘት ይህን እንቅስቃሴ እያደረጉ ነው። ይህን በተመለከተ እንግዲህ ዛሬ ወይዘሮ ሰብለ ደምሴን ጋብዣታለሁ። ጤና ይስጥልኝ ወይዘሮ ሰብለ። ጤናስጥልኛ ወይዘሮ ሰብለ እንግዲህ እስቲ አሁን ወይዘሮ ትዕግስት ገብሬ በምን ሁኔታ ላይ ትገኛለች? የእሷንስ ደህንነት እንዴት ነው የምትከታተሉት? ምንስ ጥረት እያደረጋችሁ ነው? የእሷን ህይወት ለመታደግ እንግዲህ በራሳችሁ ተነሳሽነት እንቅስቃሴ እያደረጋችሁ እንደሆነ የላካችሁልኝም ማስታወሻ ያሳያል እና ምን ሁኔታ ላይ ትገኛለች? ያለችበትን ሁኔታ ያው ባለቤቷ በስልክ ነው የሚያገኟት፣ በስልክ በሚያገኟት ነገር ነው የምናውቀው። ያው በየቀኑ አስቸጋሪ ሁኔታ ውስጥ ነው ያለችው። ትደበደባለች፣ በኤሌክትሪክ ያቃጥሏታል፣ በእሳት ያቃጥሏታል። እግሯ ውስጥ ብረት አለ እና እዛ ብረት ላይ ድንጋይ እየጫኑ ያሳድሩባታል። እና በጣም አሰቃቂ አሰቃቂ ነገር ነው የሚደረግባት ብለው ነው ባለቤቷ የሚነግሩኝ። እንደዛ አይነት ሁኔታ ላይ ነው አሁን ያለችው የቆየ ሲሄድ ደግሞ ያው እዛ የመቆየት እድሏ እየጠበበ ስለሚሄድ ወደሚቀጥለው መሸጥ ወዳለባት ቦታ ስትሄድ ደግሞ ኮንታክትም አይኖርም። አሁን ያለችበት ሁኔታ ግን በጣም አሰቃቂ ሁኔታ ላይ ነው ያለችው። እንደውም ትናንትና ባለቤቷን ባነጋገርኳቸው ጊዜ ይሄ ነገር የማይሆን ከሆነ እግዚአብሔር እንዲገለኝ ጸልዩልኝ እስከ ማለት የደረሰችበት ሁኔታ ላይ ነው ያለችው። ይሄን ነው ያለችበት ሁኔታ። እኛ እንግዲህ በእኛ በኩል ያው በራሳችን ጥረት ያንን ገንዘብ ልናመጣው እንደማንችል እናውቃለን። የተጠየቀው ገንዘብ ከኛ አቅም በላይ ነው። ስለዚህ ያው ምን ያህል ገንዘብ ነው የተጠየቀው? የተጠየቀው በመጀመሪያ የጠየቁት ሰላሳ አምስት ሺህ ዶላር ነበረ። አሁን ግን እንደገና ቀንሰውላቸው ሀያ አምስት ሺህ ዶላር አድርገውላቸዋል። ያን ያህል ገንዘብ ደግሞ በግለሰብ ደረጃ ተሰብስቦ በፍጹም አይቻልም እና አብያተ ክርስቲያናትን ደብዳቤ አስገብታል በተለያየ ቦታ ያሉ በሰሜን አሜሪካ ያሉ አብያተ ክርስቲያናት ደብዳቤዎች አስገብተን መልስ እየጠበቅን ነው። ግን ጊዜው እየሄደ ነው። ምክንያቱም ባለፈው ሳምንት ነበረ የመጨረሻ የተባለው የነበረው ያም ቀን አልፏል። ለምነው ሰውየው ለአቶ መልካሙ ስማቸው ባለቤቷ ለምነው ያን ቀን አሳልፈዋል። ይህንን እሑድ ነው እንገ ድጋሚ እንደገና የቀጠሮ የሰጧቸው ነገሯቸው ጊዜ ያህል ነው ያንትን ያደረጉላቸው ያረዘሙላቸው። ዛሬም በቃ ሊሉ ይችላሉ፣ አናውቅም። ግን ያው በአሁኑ ጊዜ ያለንበት እኛ እንደምንም እስከ እሁድ ቀኑን አስጨምሩ ብለን ስለነበር የአሁኑን እሁድ ቤተክርስቲያናት የሚደረገውን ጥሪ ተቀብለው መዋጮ መሰብሰብ ከተቻለ ከዛ የሚገኘውን ገንዘብ ይዘን ለመለመን ነው እንግዲህ ከአጋቶቹ ጋራ ለመደራደር ነው የታሰበው። እዛ ሌነን ያለ ነው እያደረግን ያለው ነው ጥረት። እንግዲህ ከወይዘሮ ትዕግስት ገብርኤም ጋር የታገቱ ሰዎች አሉ። በዛ አካባቢ እንግዲህ የሚደርሳችሁ መረጃ ምንድን ነው? ምንድን ነው የሚያደርጓቸው? ሌሎቹን ሰዎች እንግዲህ አሁ ያው በእኛ የተነገርን ነው የተነገርንን ነገር ነው የምንነግረው። ከእሷ ጋር የነበሩ ሰዎች አሉ። በእሷ በተያዘችበት ጊዜ የተያዙ ሴት ነበሩ። በዛ ውስጥ ትላንትና ሕይወታቸው አልፎ አልፏል ተብሎ መርዶ ወደ ቤተሰብ ተልኳል። ነው የሚሰማው ነው የሚባሉ። ስልክም ሲደወል በጣም ጩኸትና ለቅሶ ነው ከኋላ የሚሰማው፣ በጣም ሲደበደቡ የሚያሰሙት እንትን ነው የሚሰማው ነው የሚባሉ። እኔ እንኳን ደውዬ ተብዬ ነበር፣ ግን የመደወሉንም አቅሙንም አላገኘው። በዛም ላይ አጋቾቹ ስልኬን ቢያገኙ ለእኔም እንትን አይሆንም በሚል ትተነዋል፣ አላደረቅነውም። ግን ደውዬም ምንም ለሚያጽናና ቃል መናገር የምችል ስላልመሰለኝ አልደወልኩላቸውም። ግን አሰቃቂ ነገር ነው የሚሰማው እዛ ያለው ሰው በብዛት ነው በካሚዮን ነው እየሄዱ የሚገለበጡት ነው የተባለው። ከየአቅጣጫው እየሰበሰቡ ነው የሚያመጧቸው እና አንድ ቤት ውስጥ ታጉረው ነው የሚሆኑት። በእድሜ ደረጃም የሚለያይ ነገር የለም ሕፃናትም ወጣትም፣ ምንም ሁሉም አንድ ላይ ተሰብስቦ ነው ያለውና አስከፊ ሁኔታ ነው። ያጣጫና ይሄ ያሳያል ምን ያህል ነገሩ የተስፋፋና የከፋ እንደሆነ። ይህን እንግዲህ ለመከላከል እስካሁን ያደረ- የተደረጉ እንቅስቃሴዎች በመንግስት በኩልም እንደሌሉ ለማወቅ ችለናል። እንደው በዚህ አጋጣሚ እንዴት ነው እርዳታው እሷ ጋር ደርሶ ህይወቷ ሊለቀቅ የሚችለው? እናንተ እንዴት ማግኘት ይቻላል? ቤተሰቦቿን እንዴት ማግኘት ይቻላል? ገንዘቡንስ እንዴት ነው ለእነዚህ ሽፍቶች ሰጥቶ እሷን ማስለቀቅ የሚቻለው? አያው አቶ መልካሙ ያሉት ሱዳን ያለው ሸገር አባል ስደተኞች ጣቢያ ውስጥ ነው ያሉት፣ እና ሰዎቹም አጋሾቹም እዛ ውስጥ እዛ ሄደው አይደለም እንትን የሚያደርጉት። ከልምዳቸው እንደሰማ ነው ማለት ነው ብዙ ጊዜ ግብጽ ሀገር ነው ሰዎቹን የሚጥሏቸው ነው

እንግዲህ እስቲ እዚህ ላሉም በሌሎች አካባቢዎች ለሚገኙም ኢትዮጵያውያን የምታደርጉትን ጥረት አግዘው ወይዘሮ ትግስት ገብሬን በህይወት ማትረፍ እንዲቻል የሚያስተላልፉት መልዕክት ካለ የመጨረሻ እድል ልስጥዎ ለእርሶ። እኔ እንግዲህ መቼም ይሄ ሁላችንም ላይ ሊደርስ የሚችል ነገር ነው። ከሁሉ በላይ ደግሞ ሕፃን ልጅ ጥላ ነው እቺ ሴት የወጣችው። የተያዘችው ና ወደ ቤተክርስቲያን ስትሄድ ነው በጠዋት የወሰዷት። የአንድ አመት ከሰባት ልጅ ነው ወደ ኋላ የተዋችው። ና ይሄ ከእንደው ኢትዮጵያዊም መሆን ብቻ አይደለም ሰብዓዊ ሰው የመሆን ጥያቄ ነው። ና ቀላል ነገር አልደረሰም። ማንኛችንም ላይ ሊደርስ ይችላል ይሄ ነገር። ና ለእኛ አይጎልብንም ትንሽ ነገር ብናደርግ፣ ለእሷ ግን የእናት ዋጋ የለውም። በእናት ላይ ፕራይስ ማስቀመጥ ይከብዳል። ለእነዚያ ህጻናቶች ልጆች የእናታቸው ዋጋ ዋጋ ይሉ ልናስተምር ልናደርግላቸው አንችልም። እና ይህንን አትርፈን በእነሱ ማድረስ የሰብአዊነት ግዴታችን ነው የኢትዮጵያዊነት ግዴታችን ብቻ ሳይሆን ሁላችንም እናት ያለንም የሌለንም እናቃለን። የእናትን ጥቅምና በስደት ላይ ደግሞ በጻሪ ከሁሉ በላይ በስደት ላይ በህፃንነት በእንዲህ አይነት ሁኔታ ማጣት እች ሴት ብትሞትም ብትቆምም ምንም ማለት ግን የተወለዱ ልጆች በዚህ ውስጥ ተጎድተው ነው የተወለዱት። እንደገና ደግሞ ሲያድጉም እንዲህ ያለ ሁኔታ ሆኖ እንዳያድጉ የሁላችንም ሀላፊነት ነው የሚመስለኝ በእኔ በኩልና እኔም ፎከሴ ልጆቹ ላይ ነው ሁላችንም ስንሰራ ልጆቹ ናቸው የእኛ ሞቲቬት እያደረጉ እያሉት እና በተቻለ አቅም ትንሽም ብዙ ነው የተጠየቀው ገንዘብ ብዙ ነው እኛ ግን ከዛ እንበል አለን ቁጥራችን ከዛ በላይ ነው ብዙ አይጠበቅንም አይጠበቅብንም ሁሉ ሰው ከተባበረ እና ባሉትም በገንዘብም ከተባበረች ሴት በሕይወት ትወጣለች፣ ለልጆቹ አስተርፋለች። ነገኛም ደግሞ በዚህ ስራ ሰራን አንልም፣ እንኳን ልጆቹ እናታቸውን አጠገባቸው ያገኛሉና። ትንሽ ነው ገንዘቡ፣ ብዙ አይደለም። እንደ እግዚአብሔር ፈቃድ እንችላለን ብለን የተነሳ ነው። የኢትዮጵያ ህዝብ ያሳፍረንም እግዚአብሔር ያለብን ነገር ቶሎ ወስነን አስርም የሚሆን መቶ የምንችለውን ነገር አድርገን እኚህን ሴት ወደ ቤታቸው የሚገቡበትና ሁላችን የምንሰኝበት ነገር እንድናመቻች ይሆንና፣ ግን በዚህ አያቆምም። እሷ እኚህ ሴት መውጣታቸው ብቻ ሳይሆን ከዚህ በኋላ ደግሞ እንዴት ነው አዌርነሱን የምንፈጥረው የሚለውን ቀጥለን እንነጋገርበታለን። ለአሁኑ ግን እጃችን ላይ ያለው ትልቁ ነገር ስላለ እሱን እንፍታ፣ አብረንን እኚህን ሴት እናትርፋት ነው የምለው። እሺ፣ ወይዘሮ ሰብለ ደምሴ ለሰጡኝ ማብራሪያ ከልብ አመሰግናለሁ። አድማጮች እንግዲህ በዚህም በሌላ አካባቢ ያላችሁም ኢትዮጵያውያን ይህንን ሰምታችሁ ራሳችሁን አስተባብራችሁ እንግዲህ ልክ እነ ወይዘሮ ሰብለ እንዳደረጉት ራሳችሁን በማስተባበር ከነ ወይዘሮ ሰብለ ጋር በመገናኘት የእኚህ ወገናችንን ህይወት በመታደግ የህፃናቱን እናት በህይወት እንዲኖሩ የበኩላችሁን አስተዋጽኦ እንደምታደርጉ ተስፋ እናደርጋለን። ወይዘሮ ሰብለ ደምሴን ለማግኘት 6122328720 ወይዘሮ አዜብሮባን ለማግኘት ስድስት ሀምሳ አንድ ሶስት ስድስት ስድስት ሀያ ሶስት አስር ነው። እንግዲህ ቸሮሬ ያሰማን ነው የምንለው። ወይዘሮ ሰብለ ለጥረታችሁ እንግዲህ እናንተም ይሄንን እድል ስለሰጠህን በእውነት በጣም እናመሰግናለን። እንግዲህ ደግሞ መልካም ነገር ሆኖልን ይሄ ተፈጽሟል፣ ጨርሰናል፣ እናትየዋ ከልጆቿ ተገናኝታለች የምንልበት ቀን ቅርብ ነው ብዬ ተስፋ አደርጋለሁ። ከልብ አመሰግናለሁ። መልካም እድል። አሜን።